ሁሉን ጊዜ አለ። እኔ እንግዲህ ግልጽ ነው የምናገረው፣ አልሸፋፍነውም እና አሁን ሰዓት ላይ ትንሽ ትንሽ ልባችሁን ብታሰፉልን ለእኛ ለደላሎች ፍትህ ለደላሎች እንግዲህ እና ትንሽ በቃ ትዕግስት ይኑራችሁ። ልጆች እያለፉ ነው፣ ነገር ግን ችግር አለ። ችግር የለም አይደለም፣ አለ። ትንሽ ልባችሁን አስፉ እናንተም ያው ደላሎችም ደግሞ አንወቀስ። ጣሩ፣ የቻላችሁትን ያህል ጣሩ፣ ተመካከሩ፣ ከሚያውቁም ጋር መፍትሄ ለማምጣት እና አመሰግናለሁ። አውዬ እኛም በጣም እናመሰግናለን። ሙኒት፣ በታማኝነት ስራሽን ስለምትሰሪ እንግዲህ እኔ ስንት ሰው ለአህመድ ስፈልግ ከአንቺ ውጪ የማምነው ሰው ኢማራት ላይ ስላላገኘው ነው ማለት ይህን ስራ የሚሰራ ኢማራት ላይ አምኜ ከህዝብ የሰበሰብኩትን ብር ሰጥቼ እንትን የምለው ሰው ስለሌለ ነው። አንቺን አምኜ ብሩን አስገብች፣ ፕሮሰስ አርገሽ በአጭር ጊዜ ውስጥ አህመድን አምጥተሽ በተግባር ያሳይሽ። እኔ ደግሞ ሰውን ከተግባር በኋላ ነው ማምነው እና በተግባር አሳይተሽን አሳምነሽናል። እንዴት በሀቅ እንደምትሰሪ በጣም ነው የምናመሰግነው። እንደዚህ በዚህ ስራ ላይ ደላላ ሆኖ የምንተማመንበት ሰው ማግኘታችን ትልቅ ነገር ነው እና በጣም ነው የምናመሰግነው ሙኒቷ

ፎሎ አርጉኝ። ፎሎ ያላረጋችሁኝ ፎሎ አርጉኝ እና እዛ መታችሁ ታብታብ የአጉድረን እንኳን ፎሎ አርጋችሁኝ አትችግር፣ የለውም ሌሎቻችሁ ፎሎ አርጉኝ። እዛ መታችሁ ታብታብ ኢንስታግራሙ ጋይስ ሞላ። ቤተሰብ መቶ ብቻ ነው የቀረው። ሂዱ ኢንስትግራሙን ፎሎ አድርጉ። ኢንስትግራም ላይ ሀቡ ሀቡ ብላችሁ ፎሎ አድርጉ። ሀምሳ ሺህ ልንደፍን አንድ መቶ ሰው ብቻ ነው የቀረን ጋይዝ አንድ መቶ ሰው፣ ሌትስ ጎ አንድ መቶ ሰው። ገራሚ ገራሚ መጥቼ ጨምራለው። ከተማረ ሰው ጋር መዋል እኮ ዚኒዮን የተማረ ሰው ጋ ዋልሽና ምርጫዎችሽም ተቀየሩ። ድሮም ቆንጆ ነበር። አሁን የበለጠ ቆንጆ ሆኗል። በኋላ መጥቼ ይመርጣለሁ። በሉ መልካም ጊዜ ሀቡዬ። ጊዜ ነው በኮመንት መልሽልኝ ወይ? ለልጁ ቮይሱን ፎርዋርድ ላድርግለት ወይ ጠዋት የጠየኩሽን ጥያቄ የመለስሽበትን ቮይስ ለልጁ ለባለ ጉዳዩ ፎርዋርድ ላድርግለት ወይ ኮንፈርም አርጊኝ ወይ እዛው ላይ አዎ አርጊኝ ለበኝ ወይም እዚ ላይው ሳሞታ ተሰበሻል አድርጊለት ምንም ችግር የለም የሰዓት ችግር ነው እንጂ ችግር የለም በቃ ጥሩ አይ ማድረሴ ላንቺ መልክቱ ማድረሴን እንዲያውቅ እና ይኸው መልዕክቱን እንደመለስኩለት እንዲያውቅ ነው። በጣም ስላስጨነቀ ጊዜ እሺ፣ እሺ። መልካም ጊዜ፣ በቃ ቻው። እሺ፣ እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ ስራ ቦታ በቃ ቀደሰች ላይፍ ኢስ ሾርት ቢ ሀፒ። ባሏ ዱባይ መጥቶላታል፣ በቃ ከዚህ በኋላ ራሷን አታውቅም። እሺ፣ ሲፋን ምን እየጠበቅሽ ነው? አዎ አሁን ሚውትሽን አብሪና የመጣሁት ለከሌ ስሙን ጠርተሽ ለከሌ ስለጠፋ እናት እየውልካል ቪዲዮ እንድትሰሪ ልኝ ነው። በይ ሀቡዬ። መንገሻ ሸቡ ይባላል የጠፋው ልጅ። የጠፋበት ቦታ በቆጂ ቆጂነ ኬሶ የሚባል ቀበሌ ሲሆን ከቤት ከወጣ ሁለት ወር ከሳምንት ሆኖታል። ልጁ ወደ ቤተሰቡም አልገባም፣ ደግሞ የወጣበት ቤትም ተመልሶ አልገባም እና በዚህ ምክንያት አንቺ ጋር ብዙ ሰው ስለሚገባ ቪዲዮ እንድሰሪ ብዬ ነበር። እናቱ እያለቀሰች ነው ልጄን ብላ እና ባካችሁ ካያችሁ እንድትነግሩ

እንደ ቆይ መጨረሻ አርባ ስድስት ጫንቱ ነው የሚለው። ልሱ ፎቶ ነው የምፈልገው። በዚህ ፎቶ ቪዲዮ ከሰራው ይጠፋብኛል። ዋርኒንግ ሰጠኝ፣ ያጠፋዋል አንድ ኦሪጂናል ኮንተንት ብሎ ጥርት ያለ ፎቶ ነው የምፈልገው ልሱ

አቡዬ እኔማ አሁን አውራሻለሁና እሺ። ምን እንትን አሁን የተላከልኝ አለ የሆነች እህቴ በቃ በውስጥ አውራሻለሁ። ምን እንደሚያስፈልግ ምናምንና እልክልሻለሁ። እሺ፣ በቃ ችግር የለውም ራጁ እንኳን ደሳለሽ እዚሁ አውሬ በውስጥ አቧሰራ ላ ላ እዚህ የሚሆን እዚህ እኮ አደባባይ ላይ የሚወጣ ኮ ነው ያኔ የምትሰራው ከሆነ ያኔ ምንድን ነው የሚባለው? እንዴት ነው? አይ ነው ሁሌ እንዳማረብኝ እኮ ነው። ሁሌ እንዳማረብኝ እኮ ነው። የእኔ እናት ሁሌ እንዳማረብኝ፣ ሁሌ እንዳማረብኝ እኮ ነው። ማስታወሻ ይሻለው። ይኸው ከነ ቁጥርሽ ማስታወሻ ይሻለው። እሺ፣ ጣጡ አንቺ ንጹህ ፎቶ ስታመጪ ነው ቪዲዮ ይሰራልሽ። ህዳር ሀያ ሰባት እኮ ነው ግን ያኩኝ። ህዳር 27 በኢትዮ 27 ራሱ ቅዳሜ። ታዲያ ለምን አንቺ ህዳር ነው የቤት እታያየ በምን ሰዓቱ ጌምሽ ሊደርስልሽ ነው? የኛ ይቀድማል መሰለኝ፣ የኛ በጊዜ ነው መሰለኝ።

እሑድ አይደለም መሰለኝ። ሰው እንዳለ እዛ ላይ ሆኖ ቤት ደረሰኝ አልደረሰኝ፣ ዓለም ላይ ያለኝ ቤት ደረሰኝ አልደረሰኝ እየጠበቀኝ የሙት እዛ አይለውም። ስለዚህ እንትን አመሰግናለሁ። እንኳን ወደ ዱባይ በሰላም ተመለስሽ፣ እንኳን አገባሽ፣ ተመርቀሽ አገባሽ የኔናት ረጂ ያው ታውቂያለሽ እ በጣም ነው የምወድሽ። ጠፍታለሽ ተብዬ እኔ በቃ ዱባይ ናት፣ አዎ ዱባይ ናት። ለምን አታይ ማታይም። ከዛ ፓስተር አብነትና ዩትዬ ሳያቸው በጣም አዘሩ። ሰርጉ ላይ እነሱ ናቸው የታዋቂ የጠሩ እና እንኳን በቤተሰብ ተመርቀሽ፣ እንኳን ተዳርሽ፣ እንኳን አገባሽ። ትዳርሽ ዘመንሽ ይባረክ። የኔናት ውለዱ፣ ክበዱ። ሰውየው እንዳይታይ ፈርተሽ ነው አውቃለው።

አዲስ ነገርም አለው። ከዘጠኝ ቤት ውጭ አዳዲስ ነገሮች ቦነሶች ይኖራሉ። በጉጉት ጠብቁ። ሁም እየገባችሁ ኢንስትግራሜን ፎሎ እያረጋችሁ ተመለሱ። ደንበሉ አሁን ሁሉ ሀምሳ ሺህ እናስገባው። መቶ ሰው ብቻ ነው የቀረኝ ጋይስ። ወይም ኢንስትግራም ላይ ገብታችሁ ሀቡ ሀቡ ብላችሁ ጻፉ። እስ የእኔ ፋሚሊ እዚህ ካላች ማለት ነው። ሳልወጣ ሂዳችሁ አምሳ ሺ ያስገባት በማርያም በአላ በየስ ተለበሉ። እዚህ ያለው መቶ ሰው ያቀረ ሂዳችሁ ሀቡ ሀቡ ብላችሁ ገብታችሁ የእኔ ፋሚሊ ያላችሁ እዛ አምሳ ሺ ሲያስሞልኝ አስደስቱኝ ስ እ ቴሌግራም ላይ ሂዳችሁ ማነው ባ ኢንስተግራም ሀቡ ሀቡ ብላችሁ ጣፍ፣ ወይንም ሊገቡ ኢንስተግራም ሌላ ሰው ቁም ነገረኛ ሰው ይገባ። አንዳንዴ እንደዚህ ሁሌ ሀዘን ብቻ ሌስጎ ለእኔ በእጃች በነካ እጃች በነካ ለሀቡም ሄዳችሁ ሀቡ ሀቡ ብላችሁ። ያ ረጅዬ እንዴት ነሽ? ጋይስ ሊሞላ ነው ሊሞላ ነው ከመቶ በታች ነው የቀረን። ሂዱ ሌስጎ። ጋይስ ፕሊስ፣ ጋይስ ፕሊስ፣ ፕሊስ፣ ፕሊስ፣ ጋይስ ፕሊስ። የኔ ቤተሰዎች የኔ ቤተሰዎች የምትወዱኝ የምታከብሩኝ የምወዳችሁ ጋይስ ሂዱ።